ሰውን ለማዳን ብሎ ራስን መሰዋት፣ ከዚህ በላይ ምን መልካምነት አለ? የመልካምነት ጥግ። በጣም የሚገርመው ሰው በሀገሩ ተስፋ እንዳይቆርጥ እንደዚህ አይነት መልካም ሰዎች እንዳሉ በርካቶች እየገለጹ ይገኛሉ። የዚህ ለየት ላል እጅግ ልብ ሰባሪ ምርር ሀዘን የደረሰን መረጃ ምንድነው? የተሰማው እጅግ አሳዛኝ ነው። በተለይ እሳት ውስጥ ገብቶ የሰውን ነፍስ ለማዳን መሞከር ትልቅ መስዋዕትነት፣ ያውም ደግሞ ለማያቀው ሰው በጣም በሚገርም ሁኔታ ትልቅ አዛውንት ቤት ውስጥ ተኝታለች በማለት ነፍሳቸውን ለማትረፍ የተደረገ ጀግንነት፣ የሾን ህይወት ሊያተርፍ ህይወታቸውን የምሰጡ ሰዎች ሰው አተርፋለሁ ብሎ በዛ ላይ መለሰደብን ይድኔ ገና በወጣትነት ያሳዝናል። ፈጣሪ ለወዳጅ ለዘመድ መጽናናትን እንድሰጥ እንመኛለን። እንዴት ታምናላችሁ? ማታ አይተው አቅፈ ሰላም ብለህ ደናይደር ያልከው ጠዋት ሞተ ብትባሉ ምን ትላላችሁ? እውነት ያሳዝናል። ትላንት ሌሊት በሰፈራችን አዲሱ ሚካኤል ቤተ ክርስቲያን ጀርባ በተከሰተው ድንገተኛ እሳት አደጋ ሁሌም ቀድሞ የሚደርሰው ወጣቱ ከእንቅልፉ ነቅቶ እሳቱን ለማጥፋት ተረባረበ። እሳቱን በነበረባቸው ህብረት አጠፉት። ግን ይድነቅ ከእሳቱ በላይ ሲያሳስበው የነበረው አንድ ቤት ውስጥ ብቻቸውን ተኝቷል የተባሉትን አዛውንት ነበሩ። በሩን ገንጥሎ ሊያውጣቸው ገባ። በሩ ላይ የነበረው የኤሌክትሪክ ወድቆ የወንድማችንን ህይወት ላይ መለስ ወደ አምላኩ ሸኝቶታል። ሰው አተርፋለሁ ብሎ ራሱን የሰዋ ያሳዝናል። አንተ መልካም ሰው፣ ጀግና ወጣት እግዚአብሔር ነብስን ከረጋጎቹ ከነአብርሃም፣ ከይስሐቅ ከያዕቆብ ከሌሎች ቅዱሳን ሰማዕታት ጋር ያሳርፈው። ልባችሁ ለተሰበረ ይህንን የመሰለ ወጣት ልጅ ላጣችሁ ቤተሰቦች፣ ሰፈሩ፣ ጓደኞቹ መጽናናትን እንመኛለን በማለት የመረጃ ምንጫችን ከላከን እጅግ አሳዛኝ መረጃዎች መካከልም ነው የደረሱን። ወጣትነት ያው ሁሉ ነገር ሳይገደበው ለመልካምነት ራሱን የሰዋ ጀግና እንደሆነ ጭምርም ነው። ስንቶቻችን በዚህ ጊዜ ያለንን እንኳን ሌሎች መተሳሰብ በቀረበት ሰው የሞተ እንኳን ሰው በሰው ነፍስ ላይ በምነግድበት ሰዓት ላይ ስንት መልካም ደግሞ ለሰው የምኖር አለ። በጣም የምገርመው ስንት መልካም ኢትዮጵያዊ ያለ በየጓዳ ያልተነገረ። አንዳንዶች ጥቂት ስራ ሰርቶ በሚዲያ ላይ ጎልቶ ይታያሉ፣ ግን እንደዚህ አይነት ጀግና ኢትዮጵያውያን ያልተነገረላቸው ስንቶች አሉ። በጣም አቋማቸው ጠንከር ያለ ለማህበረሰቡ ለህዝቡ እድሜ ዘመናቸውን የሚያገለግሉና በትጋት ያለምንም ክፍያ ከህዝቡ ሳያገኙ ይህ ወጣት ከአንድም ወደቴ በሰፈሩ አካባቢ መልካም ስራዎችን በመስራትም የታወቀ ክፍያ የማይፈልግ ለማህበረሰቡ የሚኖር በጣም ደግና ሩሩ የዋይ ቀና አመለካከት እንዳለው ጭምርም ነው ከህይወት ታሪኩ ልንረዳ ይቻል ነው። ስንቶቻችን የይድነቅ ፈለግን እንከተላለን? ስንቶቻችን ነን? በርካቶች በሀገራችን ተስፋ እንዳንቆርጥ የሚያደርጉን እንደዚህ አይነት መልካም ሰዎች ስላሉ ቢያንስ ቢያንስ በሀገራችን ተስፋ እንቆርጥን በማለትም በርካቶች እየገለጹ ይገኛሉ። መልካምነት ለራስ ነው፣ ለአይምሮ ረፍት ነው በማለትም ነው ሀሳባቸውን እየገለጹ ያሉት። የወጣቱ ህልፈት እጅግ ያሳዝናል፣ ልብም ይሰብራል። ማን ነው እስኪ እሳት ውስጥ ያለው ሰው ለማዳን ዘሎ የሚገባው ምን ያህል፣ በጣም ሰውን ብወድ ለሰው ብኖር ነው በማለት በርካቶች እየገለጹ ናቸው። ምን አይነት ደግና ርሁሩ ሰው ነው በማለትም ነው በርካቶቹ ሀሳባቸውን የገለጹ ያሉት። የሰፈሩ ሰዎች በአሁኑ ሰዓት ከፍተኛ ዘን ውስጥ ነው ያሉት። ምክንያቱም ልጁ ለራሱ ስል ሳይሆን ለሰው ስል ነው ራሱን የሰዋው ድንቅ ኢትዮጵያዊ፣ የምንጊዜም የኢትዮጵያ ደጋጎች መካከል አንዱ ሊሆን እንደሚገባ ጭምርም ነው በርካቶቹ ሀሳባቸውን የዚህን ብዙ ያልተነገረላቸው ጓዳ የቀሩት ድንቅ ኢትዮጵያኖችን በማስመልከትም በዚሁ አጋጣሚ ለማስተላለፍም ጭምርም ነው እጅግ አሳዛኝ የወጣት ይድነቅ በጣም በሚያሳዝን ሁኔታ ህልፈት በርካቶችን ባንዳራጨ የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው የቀየሁት ሚኪ ነኝ። ከሚኪ ታቦር እንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና አጫጭር መረጃዎችን ያገኘው። ነፍስ ይማር።